አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ወዲ ቻናሌ ቤተሰቡ፣ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? መተናል ጋብተናል። ላይክ ሼር፣ ሰብስክራይብ በማድረግ ጀምሩ ብለናል። አና ዛሬ ስላ ሃዩ ሃዩ፣ እናና ስላ ሳይዳ፣ ስላ ሱሚያ አንዳንድ ነገር እናነሳ ማለት ነው። ሱሚያ፣ እንግዲህ እንኳን ደሳለሽ ማለት ነው የምፈልገው። እንኳን ደሳለሽ የልጆች አባቱ ወደ ራስሽ ሊመለስሽ ነው ይህን አክል ልጆች ይህ ብዙ ተጎዘሻል ብዙ ተንከራትተሻልና፣ በስተ መጨረሻው ደግሞ ድል ያንቺኑ፣ እንኳን ደስ አለሽ ለማለት እፈልጋለሁ። አዩ እንግዲህ ያው ቤቱ በኔስም ከደረከው ካደረግከው ከፈለክ በባህር ከፈለክ በጎንደር ከፈለክ በጎጃም አቋርጠ የፈለክበትን ሄድና፣ ፈልጋት ማፍትህ ነው። እኔ እንግዲህ ችግር የለኝም። እኔ የምፈልገው ቤት ነበር። ቤቱን በእኔ ስም ካደረግ የፈለግክበትን በፈለግኩ መንገድ መራመት ትችላለህ። እሷ መፈለግም ትችላለህ ብላ ያው በሙሉ ፍርማ ለቃለች ማለት ነው። ሳይዶን እንግዲህ ያው ካለምንም ጥርጥርና ያለምንም ጭቅጭቅ ያለምንም መደባበቅ እንግዲህ ሳይዶና አንቺ እንዳድሯችሁ ከልጆቻችሁ ጋራ አብራችሁ ትኖራላችሁ ማለት ነው። ንግስቷ ስም እያ እንኳን ደስ አለች ማለት ፈልጋለውን አዩ ግን ሴት አሳዳቢ ነሽ። የውነት አዩ በጣም ጥቅመኛ ሴት ነሽ። እንደ እንደዚ አይነት ጥቅመኛ ሴት መሆን አልነበረሽም እና ክል ሳይዶን እወድሃለሁ እያለሽ ከብዙ በቃ ብዙ ብዙ ቦታ ደረሽ። ብዙ ነገር አድርገሻል በራስሽም ህይወትም እና በሳይዶን በሶምያ ቤተሰብ ብዙ ችግር ውስጥ ይካትሻል ማለት ነው። እና ይህን ሁሉ ችግር ያስፈለገ ለጥቅም ነው ማለት ነው። ፍቅር ሳይኖርሽ ነው። አበድኩ ሞትኩ፣ በረኪ ንጠጣለው ምናምን ይታነቃለሁ እያልሽ ይህን ሁሉ ግርግር ያስባለሽ የቤትና የመኪና ጥቅም ነበር ማለት ነው። እዩ በጣም ነው ያዘንኩብሽ። መውስ ጀመር ያው ምንሽ አያምረኝም ግን ሲቀጥል፣ ደግሞ ቤት በሷ ስም ሆኖ በቃ በሷ ስም ሆኖ ስታይ፣ በፈለኮ መንገድ ባህርም አሻግረህ ሂድ ባህርዳርም ይሁን ጎጃም፣ ጎንደርም የፈለግክበት ሂድና እሱም እያንፈልገ ጣምጣት ፈቅጅ ልሃሉ እኔ የምፈልጎ ቤት ነበር አላች። እንግዲህ እሺ እሱ ይሁን ያው ይህና ክል ጥቅመኛ ሴት ባቶኝት ጥሩ ነበር ከሆነም ይሁን ያው የልጆቿን አባት ለልጆቹ ተዩና አንቺ ቤቱን ይዘሽ ኑሪ ማለት ነው። አዩ ወደ ሩቲን እንመለሳለን። ሩቲና አብርሽ ሰርጋቸው ቀን ደርሰዋል። እንግዲህ ከዱባይ የምትመጡት በጊዜ በጊዜ ገበገባ ብላችሁ ካልመጣችሁ የዱባይ መንገድ የምትመጡትን አንፈልጋችሁም፣ በሻርጃ ያሉትን ነው የምናስተናግደው ብሏል። ማርክ እና እኛ ደግሞ ያው ቅርብ ብለን ችግር የለም። ግን በዱባይ ምናምን ያላችሁ በርቅ ሩቅ ያላችሁት ቀረብ እያላችሁ ሰርጉ መግቢያው ደግሞ ሁለት መቶ ድርሃም ነው በበሩቁ ልንገራችሁ ብዬ ነው። እና አለባበሳችሁን ደግሞ ዝንጥ ብላችሁ ነው። ዝንጥ ብሎ ያልመጣ አናስገባም ብሏል ሰርገኞቹ። እኔ አይደለም ያልኩት እነሱ ናቸው። ስለዚህ ዘና ፈታ ብላችሁ በጊዜ ኑ ብያለሁ እንዳታርፍዱ በዚህ በሁለት ቀን ተዘጋጃጀታችሁ በጊዜ ሰዓቱን አክበራችሁ እንድትመጡ ተጋብዛችኋል። የሰርጉ ቀን ታውቀዋል ማለት ነው እና ፈጥናችሁ በኋላ ከወደ የሰርጉ ፕሮግራም ወይም ደግሞ ሰው ከሞላ በኋላ እንዳይቆጫችሁ። ስለዚህ ቶሎ ብላችሁ ተመዝገቡ ለማለት አክል ነው። መግቢያው ደግሞ ሁለት መቶ ድርሃን ብቻ ነው። አነሳ ካላችሁ እንጀምራለን ማየት ነው። ኦኬ እና ሙቤና ሀዩ ደግሞ በጣም ደስ ያለኝ ሀዩ ሀዩና ሙቤ ተመልሶ በመገናኘታቸው ደስ ይሉኛል። እንግዲህ ሀዩና ሙቤ አንድ ላይ መኖር ለጀመሩ ነው በአዲስ አበባ ማለት ነው። ያዩ ከሙቤ ጋር አብሮ መኖር አዲስ አበባ ወይም ደግሞ አብሮ ቪዲዮ መስራት አንዳንድ እንቅስቃሴዎቹ ላይ ከሱ ጋር መሆን ትፈልግ ምኞቷ ነበረ እና አዲስ አበባ መጣች። ከእንግዲህ ከአንተ ጋር ነው የምኖረው ቦታ ጀርባ አልመልስም ብላለች። እና ምኞትሽ እንኳን ተሳካለሽ፣ እንኳን ቤተሰቦችሽ ፈቅዶች ከሙቤ ጋራ ለመኖር መጣሽ ማለት ነው። ሀዩ እንግዲህ ሙቤ አንቴን በደንብ አስቤበት ቀጥታ ወደ ወደ ሚሆንበት መንገድ ተጓዙ ማለት ነው። ምክንያቱም ከእንግዲህ ይሄን ያክል ይሄን ያክል ከተጠጋጋችሁ እናንተም እንድትጣመሩ እንፈልጋለን። ሰርጋችሁ በቅርቡ፣ የእናንተ ሰርጉ በቅርቡ እንድትጠሩን እንፈልጋለን ማለት ነው። የሩት እና የአብሮች ተጠርተናል እንግዲህ። ከንኩም በቃ መሄዱ ብቻ ነው የቀረን። የሙቤ ና የሀዩ ሰርግን በቅርቡ ቀን እንጠብቃለን ማለት ነው። ሙቤ እንግዲህ ተረዳት፣ ና ሰርግህን አስበለን። ከእንግዲህ እንደዛ ነው፣ እንደዛ ነው። ስለዚህ የሙቤ ሰርግ ወይም ደግሞ የሀዩና ሙቤ ተጋብቶ ማየት ማን ነው እንደኔ እያጓጉ የምርን። ምክንያቱም ሁለታቸውን በጣም ነው የምወዳቸው። ሙቤ ደግሞ በጣም ነው ደስ ምለኝ፣ የህዋ ነው በጣም መልካም ነው። ስለዚህ ሀዩና ሙቤ አንድ ላይ ሆኖ ተጋብቶ ቢያያቸው ደስ ይለኛል። ስለዚህ ሙቤና ሀዩ ተጋብታችሁ አንድ ላይ ሆናችሁ ማየት እንፈልጋለን። እናንተም ደግሞ ዱባይ ተጋብዛችኋል። እስኪ ሀዩን ይዘሃት ወደ ዱባይና ማለት ነው ሙቤ፣ እስኪ ከሀገር ወጣ ብላችሁ አየሩ ዛዱና አለ አይደለም። አዲስ ህይወት አዲስ ህይወት ጀምሩ። ሙቤና ሀዩ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ስለዚህ ሀዩና ሙቤ አንድ ላይ ሆናችሁ ስራ ማስረፍት ስለ ቪዲዮ ስለምናም ሳይሆን እንድትጣመሩ እኛ ተመልካቾቻችን እኛ ቤተሰቦቻችሁ እንፈልጋለን ማለት ነው። እና እስኪ ወደ ቱርክ ወይም ደግሞ የፈለግሽበት ወስድሻለሁ ብለዋል፣ እንግዲህ ሙቤ ሀዩን። እኛ ግን ወደ ዱባይ ሂዝሀብ እንድትመጣ እንፈልጋለን። በይዞ በዚህ አጋጣሚ የሩታን ሰርግ ያልተጠራችሁት ሰምታችኋል ነው እና እንደ ሀዩ ደግሞ ጥቅመኛ ሴት እንዳትሆኑ። አዩ ማለት የብድ ናት። ያው እንግዲህ የገዛ ባሏን በቤት ትቀይረዋለች ማለት ነው። የገዛ ባሏን በቤት ቀየረች። እንግዲህ ነገ መኪና ከገዛት ደግሞ ራሷ ራሷ ፈርማ አልፈልግህም ማለቱ አልቀረም። እንግዲህ በጣም እንደዚህ መሆን ጥሩ አይደለም። የሀዩ የሴቶችን ስም አታጥፊ። ሴቶች እኛ ጥቅመኛ አይደለንም። አሁን እኮ አንቺን እያዩ ሁሉ ሴት ጥቅመኛ ናት ነው የሚለውና ስማችን አጣፋሹ ስራት ይኖርሽ። እነ ሱሜያ ደግሞ ምርጥ ሴት ናት፣ ጀግና ሴት ራሷን የምታስከብር ማለት ነው። አዩ ገለባ ነገር ናት። እና ሳይዱም ደግሞ ወደ ልጆች ተማለስ ማለት ይፈልጋል። አዩን ከምትከተል ከሱሜያ ጋራ ብትኖርሽ ይሻለሻል። እንግዲህ ሁሉም ቀንጭብ ቀንጭ ባርጌ ነው ይዤላችሁ የመጣሁት። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ስብስክራይብ ማድረጋችሁን ማድረጋችሁን እንዳትረሱም እና የሩት የአብረሽ ሰርግ እንዳትቀሩ ብለናል። ሙቤ ሙቢና ሀዩ አንድ ላይ እንድጣመሩም ደግሞ መልካም ምኞታችን ነው። እንደ ማን ነበር ፈለግኩት ላይክ ሼር ስብስክራ ማድረጋችን እንዳትወሱ ይማቻችሁ ባይ